አንድ ቁጥር ጻፉልኝ። በቃ ኦኬ ካላችሁ በጣም አሪፍ እሺ። በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን፣ በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምፅ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሪን አስተላልፋለሁ። የዚህ ቅዱስ ቤተ ክርስቲያን ልጆች የሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን፣ ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም ሁሉም ሰው ለተገደሉ ነፍሳት ባጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮኸው በሉል እግዚአብሔር ስም እጠይቃለሁ። በመላው ዓለም ያላችሁ ክርስቲያናት ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ ሁሉም ሰብአዊነት የሚሰማው ሰው ባጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያን እህት ወንድሞቻችን በተለያዩ አይነት ቋንቋዎች ስለ እነዚህ ነፍሳት ድምፅ እንድትሆኑ በሉል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ህፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሪ አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምፅ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ ፈለገ አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚሽ ቅዱስ ቤተክርስቲያን ድምፅ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ እንዲሰጥ፣ እነዚህ ነፍሳት ፍትህ እንዲያገኙ በቻላችሁ ታቅም ድምፅ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። ምናልባት በዚሁም ደግሞ ፕላትፎርም ላይ የተለያዩ መረጃዎችን በመዘገብ የምናውቃቸው ወንድሞቻችን እነ ብሩክ ኒውስ እና ሌሎችም እነ ሙሴ ሰለሞን ይሄ ሰብአዊነት የሚሻ ጉዳይ ስለሆነ በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተም በአርሲ የተፈጸመውን ድርጊት ተቃውማችሁ መረጃውን እንድታስተላልፉብን እንድታስተላልፉልን በልዑል እግዚአብሔር ስም እንጠይቃለን። ክርስቲያነቶች ወንድሞች በቻላችሁት አቅም እንዲህ አይነት መልእክቶች በአጠቃላይ አቅም እንዲኖራቸው ሁላችሁም ሪፖስት በደንብ ኮፒ ሊንክ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ። በግፍ የተገደሉት ወንድም እህቶቻችንን እግዚአብሔር አምላክ ደማቸውን ደመ ሰማዕታት አድርጎ ይቀበልልን። ለሀገራችን ኢትዮጵያ ጽሙ ሰላሟን ይስጥልን። የቅድስት ቤተክርስቲያናችን ትንሳኤ እግዚአብሔር አምላክ ይመልስልን። ሁላችሁም በያላችሁበት በቻላችሁት አቅም ስለነዚህ እህት ወንድሞቻችን ባጠቃላይ ድምፅ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። እጅግ እጅግ በጣም አድርገን ድምፅ ስለምትሆኑ እህት ወንድሞች በአጠቃላይ እናመሰግናለን። ነገር ግን ምናልባት ቪድዮ ከተፖስተ ሁላችሁም ብሩክ ኒውስንና ሙሴ ሰለሞንን እንዲሁም ደግሞ በተለያየ አይነት አማራጭ መረጃዎችን የሚያቀርቡ በዚሁ ቲክታክ ፕላትፎርም ላይ ያሉ እህት ወንድሞቻችን በአጠቃላይ ሜንሽን እያረጋችኋቸው እንዲመለከቱ አድርጉ። እግዚአብሔር አመላከውላችን ጋር ይሁን። እናመሰግናለን። የእኔ ተወዳጆች አሁንም በቻላችሁት አቅም ባሏችሁ ጊዜዎች በአጠቃላይ አይ፣ ልክ እንደዚህ የቤተ ክርስቲያንን ድምፅ አድርገው ያሉ ሰዎች የከፈቷቸው ላይፍ ስትሪሞች አሉ። እነዛ ላይፍ ስትሪሞች ላይ ሁላችሁም እየገባችሁ ክርስቲያን የግዴታቸውን ተወጡ። መልእክቶቻቸውን በደንብ ኮፒሊንክ አድርጉላቸው፣ በደንብ ሼር አድርጉላቸው፣ ላይቫቸውም እንደይቆራረጥ ገብታችሁ በደንብ ታብታብ አድርጉላቸው። በቻላችሁ ታቅም በቀ ስራችሁ፣ ይሄ ክርስቲያኖቶች ወንድሞች። ከዛ ውጭ ምናልባት በስህተት ለተደረጉ ነገሮች በአጠቃላይ እንደው ስናገር መከፋቴን ሳስረዳና ሳብራራ ያስቀየምኳችሁ ሰዎች ካላችሁ በሉል እግዚአብሔር ስም ከወዲሁ ይቅር በሉኝ፣ ይቅር ታደርጉልኝ። ሽኔ ተወዳጆች፣ እንዲሁ ስናገር በንግግር ደረጃ እንኳን እንደ አላደለ የተከፋ ሰው ሲጀምር ንግግሩ አያምርለትም እና ንግግሮችን ስናገር ያስከፋችሁ ካላችሁ ያስቀየምኳችሁ ካላችሁ በሉል እግዚአብሔር ስም በጣም ይቅር ታደርጉልኝ። በተቻለ አቅም ግን በቃ ለጊዜው ሁሉን ነገር እንርሰውና ስለ ቤተ ክርስቲያናችን ድምፅ እንሁን እባካችሁን። የምታስታውሱ ከሆነ ወንድማችን የምታስታውሱ ከሆነ ወንድማችን አቤቱን የምታስታውሱ ከሆነ ወንድማችን አቤል አቡነ ሰው ንግግሩ አይምርለትም። ክርስቲያኖች እንደምታውቁት እና ምናልባት በመከፋት ተም ክርስቲያኖች እንደምታውቁት እና ምናልባት በመከፋት የሆኑ ነገሮችን ስናገር ያስቀየምኳችሁ እህት ወንድሞች ካላችሁ፣ በቃ ማንም ሁኑ ያስቀየምኳችሁ ካላችሁ ግን በሉል እግዚአብሔር ስም ይቅር በሉኝ። ው እንደው ለዘበት አይደለም፣ ለቀል አይደለም። ከልብ ከልብ ከልብ ከልቤ ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ በንግግሮች ያስቀየምኳችሁ ካላችሁ ማለት ነው። ከዛ ውጭ ግን ለሌላ እምነት ተከታይ ወንድም እህቶቻችን የምታስታውሱ ከነበረ አቤላቡና ወንድማችን በሆነ አጋጣሚ ሲታሰር የሆነ ግፍ ሲደርስበት፣ አይ ይህ ሰው ፕሮቴስታንት ነውና አይመለከተንም፣ እዛው ፕሮቴስታንት የሆኑ ሰዎች ይጩሁለት አላልንም። ታስታውሱ ከነበረ ወንድማችን አቤላቡና የፕሮቴስታንት እምነት ተከታይ ነው። ነገር ግን እላዩ ላይ የደረሰው እያንዳንዱ ነገር ወንጀል ነው። ባለትዳር ነው። ትዳሩን ልጁን ምኑን ሳይሉ ቤተሰብ ያስባል ሳይሉ ከህግ አግባብ ውጭ ለብቻው አስረው በጣም ብዙ እንግልት ሲያደርሱበት ነበረ። ሰው ታስታውሱ ከነበረ እያንዳንዳችን ክርስቲያን የሆነ እህቶች፣ ወንድሞች በአጠቃላይ ድምፅ ሆነንለታል። ኢቨን የታሰረበት ቦታ ሄደው ቀድሞ የጠየቁት ክርስቲያን የሆኑ እህት ወንድሞቻችን ናቸው። የዚቹ ቤተክርስቲያን ልጆች የሆኑ ማለት ነው። ለዚህ ሰው ድምፅ ለመሆን የዳዳን ትልቁ ነገር ሰብአዊነት ነው። በቃ ወንድማችን የምንምንተከታይ ነው የቤተ ክርስቲያን ልጅ ነው ወይስ አይደለም የሚለውን አይደለም የሚያስቀድም ነው። የእሱ ላይ የተደረገው ነገር ስህተት ነው። ስለዚህ ሁላችንም ድምፅ እንሆናለን ብለን ነው ድምፅ ይሆን ነው። እንኳን ለቤተ ክርስቲያን እላችሁ ነው። እንኳን ለቤተ ክርስቲያን፣ ለዚህ ግለሰብ እንኳን ድምፅ ይሆን ነው። ዋጋም ካስከፈለን ያስከፍለን ብለን ነው። ለምን ሰብአዊነት ተሰምቶ የተደረገው ነገር ወንጀል ስለሆነ አግባብ ስላልሆነ ማለት ነው። አሁንም አሁንም ይሄን መልዕክት የሚደርሳችሁ ክርስቲያኖች ወንድሞቻችን በቻላችሁ ታቅም ድምፅ ነው እባካችሁ። እባካችሁን ፕሮቴስታንት እህት ወንድሞቼ፣ የሌላ ቤት እምነት አማኝ ሆናችሁ እህት ወንድሞቼ፣ በአጠቃላይ እንዲህ አይነቱን ነገር ለመቃወም ሰብአዊነት በቂ ነው። የዚህ ቤተ ክርስቲያን አማኝ መሆን የለባችሁም የዚያ ኢትዮጵያ የብዙሃን ሀገር ነች። በመልክ ብዙ ነን፣ በቋንቋ ብዙ ነን፣ በባህል ብዙ ነን፣ በእምነትም ብዙ ነን። በእምነት ብዙ ሆነ የምንኖርባት ሀገር ነች ኢትዮጵያ። ሶሪያ ሙሉ በሙሉ ቋንቋቸው መቶ ፐርሰንት የሚመሳሰል ነው። መቶ ፐርሰንት ቋንቋቸው አንድ አይነት ነው። መቶ ፐርሰንት እምነታቸው አንድ አይነት ነው። ከመፍረስ አለኑም። ክርስቲያኖች እዚህ ውስጥ ያላችሁት ወንድሞቼ፣ የምንም ያሉ ሰዎች መቶ በመቶ ቋንቋቸው አንድ አይነት ነው። ባህላቸው አንድ አይነት ነው። እምነታቸው አንድ አይነት ነው። ከመፍረስ አለኑም ነው። እኛ ግን ብዙ ነን። በእምነት ብዙ ሆንን እስከ ዛሬ ድረስ አብረን ጸንተን ልንኖር የቻል ነው እንዲህ አድገን ልንታይ የቻል ነው አንዳችን ለአንዳችን በምንሰጠው ሪስፔክት ነው ኦኬ በምንሰጠው መዋደድ ይሄ፣ በምንሰጠው አክብሮት ነው። ስለዚህ አሁንም እንዲህ አይነቱ ጉዳይ ኦርቶዶክስ ቤት ካንኳኳ በኋላ ሌሎቻችን ጋር ሊያንኳኳ ስለሚችል ፕሮቴስታንት እህት ወንድሞች በቻላችሁት አቅም እባካችሁ ድምፅ ሁኑ። የእስልምና እምነት ተከታይ እህት ወንድሞቻችን በቻላችሁት አቅም እባካችሁን ድምፅ ሁኑ። በቃ ይሄ ሁላችንን የማይወክል ወንጀል ነው እያላችሁ ድምፅ ሁኑ ፕሊዝ። በግፍ ለተገደሉ ነፍሳት ባጠቃላይ እባካችሁ ድምፅ ሁኑ ዛሬም ድረስ እኛ ስለሞቱት እየጮሆን ነው። ዛሬም ድረስ ግን በሰቀቀን አሁን ከአሁን ወይ ዛሬ ወይ ነገ ልክ እንደቀደሙት ወንድሞቻችን በግፍ እንረሸን ይሆን ብለው በሰቀቀን እዛችሁ ቦታ ላይ እየኖሩ ደግሞ ያሉ በጣም ብዙ ክርስቲያን እህት ወንድሞች አሉ። ስለዚህ ባካችሁ ለሁሉ ድምፅ ነው፣ በቻላችሁት አቅም ይሄ መልእክት ለብዙዎች እንዲደረስ እናንተ ትልቁ ግዴታችሁን ትወጡ። እግዚአብሔር አምላክ አገራችን ኢትዮጵያን አብዝቶ ይባርክልን። የሞቱትን እህት ወንድሞቻችን ደማቸውን ደመ ሰማዕታት አድርጎ ይቀበልልን ለቤተ ክርስቲያናችን በእውነት ትንሣኤን ይመልስልን። አጽራረ ቤተ ክርስቲያንን ያስተክስልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ክርስቲያኖቶች ወንድሞች፣ በሌሎችም ደግሞ አማራጮች ለእነዚሁ ነፍሳት ድምፅ የሆኑ ላሉ ሰዎች በአጠቃላይ አሁንም ክርስቲያን ግዴታችሁ እንድትወጡ በልዑል እግዚአብሔር ስም ጥሪን አስተላልፋለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደህና ሁኑ። እወዳችኋለሁ። የእኔ ተወዳጆች ሰላም ሁኑልኝ።